ማድረገው ቤተሰቦች በቃ ወጣቱ ተቸግሮ ማየት ስለማልፈልግ ነው። እኔ በበኩሌ ለዚህ ለዚህማ ኮ እኮ ጎበዝ ነህ። ለዚህ ለዚህ ለዚህማ ለሁሉም ወጣት ቋሚ ነህ አንተ ማለት ነው። ይሄ የታወቀ ነገር ነው። ሁለታችሁም ባልና ሚስ ለዩቱበሮች፣ ለጠቃቀንም፣ ለትልልቆች፣ ለፌመሶቹም ገና አዲስ ለጀማሪዎቹ ማለት ነው እናንተ የሁሉም አሪያ ናችሁ። ነገር ግን አብርሃም ጥፋት አለብህ፣ የሆነ ጥፋት የሆነ ስተት አለብህ እና ያንን ስተትስ ያንን ስተትስ ሰብስክራይብ አድርጉ ብሎ ቻናል ያመጣልናል። እኛም የምንልህን መስማት አለብህ። እውነቴ ነው ብለ የምንልህን ስማን አንተ ራሱ ማለት ነው። ተው ይሄን ነገር አቁም ስንል ማቆም አለብህ እንጂ ሰብስክራይብ አድርጉ ስትልን ሄደን እንደ በግ ግር ብለን ሰብስክራይብ አናደርግም። ስለዚህ አንተ የምንልህን አቁም። በዚህ በዚህ ማንም አይችላችሁም፣ እናውቃችኋለን፣ ጎበዞች ናችሁ። ነገር ግን ጨጓራችን ላጥ እያደረክነው። ቀጥሎ ደግሞ ስድብ ምርቃቱ ነው። ጋይስ ምርቃቱ እውነ ነው የምላቸው። በመቀጠል ደግሞ ሩታዬ ብዙ ሰው ወልዳለች ወልዳለች ወልዳለች፣ ከቲክቶክ እስከ ዩቲዩብ ኧረ ምን ከቲክቶክ ከዩቱብ እስከ ቲክቶክ ልበል እንጂ ዩቱበሮች ናቸው የጀመሩት ጉዳዩ ማለት ነው። እና ወልዳለች ወልዳለች፣ ሆስፒታል ገብታለች ገብታለች ገብታለች። ለማንኛውም ሁሉም ነገር የማስረዳችሁ ይሆናል። እስከ መጨረሻ ተከታተሉኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል የቤተሰቦች እንዴት ናችሁ? ደህና ናችሁ? ላይክ ሸር ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉኝ። አቶ ያልቅበት እንግዲህ አዲስ ቻናል ከፍቶ አምጥቶ ያው ቡታጀራ ነኝ ብሎ የመስቀል ጊዜ ነው የቀረጸው እንጂ አሁን ላይ ግን መልሶ ወደ ቡታጀራ ገብተዋል ማለት ነው። ልንገራችሁ ብዬ ነው እኔ የለሁበት ማለት ከሄርሜላ ጋር ወደፊት የምትሉ ልጆች አላችሁ። ከሄርሜላ ጋር ወደፊት ባልና ሚስት መች ተጣሉ መች ተጣሉ? አልተጣሉም። ስለዚህ አብርሃም መልሶ ወደ ቡታጀራ ሄደዋል። የቆየ ቪዲዮ ነው እየተለቀቀልን ያለው። ሩታየ ራሱ ማታ ያለቀቀችው ያው የቆየ ቪዲዮ ነው። ቀጥሎ ደግሞ ያው ሰብስክራይብ አድርጎ ወጣቱ ተቸግሮ ማየት አልፈልግም እያለ ነበረ ማለት ነው። እኛም ደግሞ ከዝሙት ራቅ ብለን ያህል ራቅ ከሴቶች ጭን ውጣ ብለንሃል፣ ውጣ አው አለቃ፣ እኛ የምንልህን መስማት አለብህ አንተ የምትለን ብቻ አይደለም መስማት ያለብን እና ወጣቶችን ሲተባበር እኔ ደስ ይለኛል። ቤተሰብ እና አንዳንድ ልጆች ደግሞ ያው ምንም ቢያደርግ ምንም አንደግፈው ወይም ደግሞ መቼም አላደንቀውም የምትለው ልጆች አላቸው። እኔ ወጣቶችን ሲረዳ ደስ ይለኛል። እውነቱም ስነግራችሁ ማለት ነው ስንት እና ስንት ድንጋይ ላይ ቁጭ ብለው ፀሐይ የሚሞቃቸው ልጆች አሉ፣ ወጣቱን ማለት ነው እና ለብዙ ሰው ኮነ አርያ የሆኑት የምሬ ነው። ፌመ ሰዎቹ እንዴ እኛ እሺ እኛ በቃ ችግር የለም አረቤት ስላለን ነው ለምን እንደሚሸቅሉት በዛ ላይ ደግሞ የሄርሜላ ቤተሰብ ነኝ የምትል አንድ ግድን ግድ ሴት ወፍራም ቦርጫም ሴት መታ ትናንትና። እንግዲህ በአብርሃም ህይወት ሄርሜላ መውጣት የለም። ኧረ ስለ ሩታ ላውራ በኋላ ያወራለሁ ስለነሱ። እና ለማንኛውም ውድ ቤተሰቦች ሰሞኑ ሩታዬ እንግዲህ ያው ፕራንክ ሰርታለች፣ ምጥ ይዞኛል ብላ የዛን እኔ ደግሞ ጠርጥሬያለሁ። አንድ ሰው እንደዚህ አይነት ነገር ሀሳብ ይዘው ሲበጣ በሁለተኛው በሶስተኛው በአራተኛ ቋ ሌላ ታሪክ እንደሚፈጠርበት እኔ አምናለሁ ማለት ነው ምክንያቱም የሆነች ሴት ፕራንክ ሙከራን ከሰርታ በአራተኛው ቀን ወለደች። ሆስፒታል ገብታና ሩታ ይሄ ከትላንት ወደ ትንሽ ህመም አይነት ነገር አመም አድርጓት ነበረ። በቃ አለ አደላ ይሄ ያለ ነው። በዛ ላይ ደግሞ ወልዳቸው የምታውቁ ልታውቁ ትችላላችሁ። አንድ ሰው ኮ ምጥ ላይ ወይም ደግሞ ምጥ ጀምሮት ብዙ ቀን ሊቆይ ይችላል እና ያ ያ ነገር አለና አሁን ላይ ግን አልወለደችም ከዚህ በኋላ ከወለደች አላቅም፣ ነገር ግን እስካሁን ድረስ ምንም ነገር የለም ማለት ነው። አማማ አድርጓት ነበረ። አሁን ደህና ናት፣ ገባችው አይደለም። በራሳቸው አፍ ደግሞ አይደለም እኛ ራሱ የምንሰማው የምንሰማው በቤተሰብ በእህት በእናት እንደዚ አይነት ነገር ነው፣ ገባችሁ። ስለዚህ ለአሁኑ ምንም የለም፣ ግን አማማ አድርጓት ነበረ። ያው እየተሻላት ነው፣ ጊዜዋም ነው ሲጀመር ተብለዋል ማለት ነው። ባጭሩ ያው ጊዜዋም ነው፣ ቢያማት ምንም ቢባል አይፈረድም፣ ሌላም ነገር ይፈጠራል ተብሎ አይታሰብም ነው የተባል ማለት ነው። ግን እስካሁን ድረስ ምንም የለም። ብዙ ልጆች ምን ያደርጋሉ ዩቱበሮቹ ማለት ነው። ሩት አብርሃም ከዚህ በፊት ቲክቶክ ሰፈር ላይ ላይብ ገብቶ ነበረ። ከዛ ሩታን አሳየን፣ ሩታ ሩታ ሩታ ሩታ ሲባል ሄደ በተኛችበት ፊቷን አሳይቷል። የተኛችበትን ፊት ያንን ቆርጠው አስባችሁታል። የቆየ እኮ ነው ይሄ፣ ቪዲዮም ተሰርቶበታል ዩቱብ ሰፈር ላይ ያንን ቆርጦ ያ ፎቶ የተኛችበትን ፎቶ አቆርጠው ከዛ በኋላ የማርያም ስዕልን አቀናብረው ታምኔል ሰርተው ሩታ አመሻሽ ሆስፒታል ገባች፣ ሩታ አመሻሽ ወለደች። የፈጣሪ ያለ ረ በፈጠራቸው በተለይ ሃይማኖት የሚነካካ ነገር ታምኔል አደርጋቸው አትስሩ። የምር ይሆናል። አይደለም እንዲ ለአንድ ዶላር እዳ ለሁለት ዶላር ውሸት ምን ይሰራል? ምንም አይሰራም። በእርግጥ ውሸት ካልተቀላቀለ ቢዩ የለም። እውነት ነው የምላችሁ ውሸት ካልተቀላቀለማ አይወጣም። ዋሹ በደንብ አደርጋችሁ ዋሹ፣ ግን ስትዋሹ በልክ በልክ ሲሆን ነው የሚያምረው እንጂ እንደዚህ ደስ አይልም። እና ከዚህ በኋላ ነው ቤተሰብ ህትማታ ራሱ የሆነች ልጅ ወልዳለች። ዩቱበር ናት። አንዲት ዩቱበር ታምኔል ሰርታታለች የሩታ ፎቶ እና የማርያም ስዕልን አቀናብራት ምንል ሰርታ፣ ሩታ አመሻሽ ሆስፒታል ገብታለች። ማንም አይሰማን ከኛ በስተቀር ብትወልድ እንኳን ማለት ነው። እና ይህንን ደግሞ እኛ ራሱ ቪዲዮ መስራት አንችልም። ቤተሰብ እውነቱን ስነግራቸው እነሱ ካላወጡት እነሱ ሳያወጡ በፊት ቪዲዮ መስራት ነውር ነው ነውር የሚባል ነገር አለ። እና አባቱን ነው ቀደም ብሎ መናገር ያለበት። አባቱ ሲናገር ነው የሚያምረው ማለት ነው። ወይም ደግሞ ኮሚኒቲዋ ላይ ሩታ ስትለጥፍ ወይም ደግሞ ባለ አባቱ አብርሃም ሲለጥፍ እንጂ እኛ የሆናል አይደል ይከብዳል። በእርግጥ ሚኒ ኮሚኒቲ ላይ ልንነግራችሁ እንችላለን እንጂ ቪዲዮ ላይ ይከብዳል ማለት ነው። ቤተሰብ ይሆናል፣ አደ ስግብግብነት አይነት ነገር ነው የሚሰባው። እነሱ እነሱን ወተው ሲሰሩ ራሳቸው ሲጠቀሙበት ነው ደስ የሚለው እንጂ አባቱ ሲጠቀምበት እንጂ እኛ ስንጠቀምበት ደስ አይልም። ማታ ምን ብላችሁኛል? ሩታ ስትጨናነቅ እስከ መጨረሻ ቪዲዮዋን አላዳመጥኩትም ብያችሁ ነበር፣ እና ገፋ ገፋ እያደረግኩኝ ነበረ። መልሼ ደግሞ ከፍቼ ቆጠው ቁላል መጀመሪያ ላይ እኔ ጨነቀኝ እኮ። ቤተሰብ ስትተነፍስ በጣም ነው የሚጨንቀው። እንዴ እኔ ጨነቀኝ። ከዛ በኋላ አሁን እራሱ አስታውሽው ሊጨንቀኝ ነው ከዛ በኋላ የራሴ ቪዲዮ ከፖሰትኩ ከጨረስኩኝ በኋላ ከፍቼ ተውኩላት፣ እንዲህ ሳይለንት አድርጌ ተውኩት ማለት ነው ጋይስ። እና ዞር አልኩኝ በስልኩ ቦታ በጣም ነው እሷ ስትጨናነቅ እየተጨናነቁኝ የነበረው እና ስለዚህ ጥቅሙ የቱ ጋር ነው፣ ምንድነው የምትጠቀመው ብላችሁ ነበረ ካስታወሳችሁ ከሆነ፣ ብዙ ልጆች ጥቅሙ ምንድነው እስከ መጨረሻ ካልታየላት እያላችሁ ነበረ። ስለዚህ አሁንም እሷ ከወለደች ኛ ቀድመን ቪዲዮ ከሰራ ነው ጥቅሙ ምንድነው፣ ምን ተጠቀመች እሷ። ሰማ እኮ ህዝቡ፣ ሰማ እኛ ከተሰራንበት ማለት ነው። ህዝቡ ከሰማ እሷ የምትጠቀምበት ነገር የለም በቃ። ሌሎች ጥቃቅ ተሰጠን ዩቱበሮቹ ጋር አይተነው የለም። ስለዚህ እነሱ ጋር ምን ወሰደን ነው ምን የሚሉት ብዙ ሰው እንደዛ ነው የሚያስበው እና ለዛ ለዛ ደግሞ የሆነ ሼም ይዛል። የምሬ ነው የምላችሁ ውድ ቤተሰቦች። ስለዚህ ኮሚኒቲ ላይ ምናልባት በጽሁፍ ልናሳውቃችሁ እንችላለን። ለአሁኑ ግን ምንም አዲስ ነገር የለም። ያው ጊዜዋ ነው፣ ዛሬም ነገም አለ እና ታምኔል ተደርጋ ማታ የተኛችበትን ፎቶ ማለት ነው እኔ የተሰሩትን ቪዲዮዎች አረሳቸውን በጠቅላላ አውቃቸዋለሁ። የፈለገ ነገር ተቀናብሮ ቢመጣ ማለት ነው እና ከዛ ከማርያም ፎቶ ላይ ስዕል ላይ አቀናብረው ታምኔል ሰርተው ሩታ አመሻሽ ሆስፒታል ገብታለች፣ አንቺ ሩታ ወልዳለሽ እየተባለ እኮ ነው። ይኸውና ምናምን ተባልኩኝ ማለት ነው እና የሆነ ሰው ደውሎ እንዲጠይቅ አደረግኩኝ። አልወለደችም፣ ውሸት ሙሸት ነው። ስልኬ ላይ ካርድ አልነበረውም ገዛ፣ እንዲሁም ማምሻው ወለደች እንዴ። እኔ ታምኔሉን አይቼ አይደለም በነገራችን ላይ እንዴ ሰው ሁሉ እንትን አለ፣ ረበሸ። ከዛ በኋላ ማታ ስድስት ሰዓት አይሆንም ብላችኋል ላ ስድስት ሰዓት አምስት ሰዓት ነው መሰለኝ። ከዛ በኋላ የሆነ ሰው ደወለ እናጠየቀ አይደል ምንም የለም ምናምን ተባልን ማለት ነው። እንዴት እንዲያፈርጉ ጨረ ዩቱበሮች፣ ኧረ በህግ አብላቅ ይሆንባቸው ሰከን በለው ይ የምር። ስትወልደ በቃኛ ኮሚኒቲ ላይ እንለጥፍላችኋለን። የምር ነው ብላቸው። የምንለጥፍላቸው ፎቶ እንዳይመስላችሁ ደግሞ የልጅ ፎቶ አናመጣም። ልጅዋ እንዳውም ሩታ እስከ መጨረሻው ወደ ሚዲያ በታወጣ ደስ ይለኛል። እኔ የምሬ ነው ብላችሁ፣ አንዴ ጨርቅ ስትሉ፣ አንዴ ፕላስቲክ ስትሉ፣ አንዴ የሆነ ነገር ስትሉ ከርባችሁ፣ ደግሞ አሁን ወደ ሚዲያ ታወጣው ታያላቸው? አታወጣውም። ለነገሩ ታወጣዋለች፣ የሆነ ጊዜ ማውጣቱ አይቀርም ግን፣ ካደገ በኋላ ከዓመት በኋላ ብታወጣው ደስ ይለኛል። ወይም ደግሞ ማለት ነው ጋይስ፣ ስድስት ዓመት አምስት ዓመት ከቆየ በኋላ ትልቅ ሆኖ ብታመጣው ደስ ይለኛል። እስከዛ ብንሞት እስከዛ ብንሞደስ ሳና የብል ንሞት ነው ትላላችሁ ኮ አይዟቸው አትሞቱ ለማንኛውም አዲስ ነገር ሲኖር ኮሚኒቲ ላይ እንለጥፍላችኋለን ቤተሰብ ሩታዬም ያው የቆየ ቪዲዮ ነው የፖሰተችው ማታ አዲስ አባ ነው የተቀረጸው ቡታ ጀረባለሁ እኔ አሁን ወደ ቤተሰብ አይደለም ወደ ቤት ነው ወደ እነሱ ሄዳለሁ ብሎ አስመሳይ ራሱ ሄደው ማለት ነው። ወይኒ ይበላቸው እና የቆየነው ነው። ቤተሰብ ሩታ ስትዳክም ወይም የሆነ ደከም ሲላት የሚፖስዱት ቪዲዮ ቀርጾ አዘጋጅተው ይተውታል። ጅምርም ላይ ማለት ነው። እና ሩታ መልሳ በዚህ በተዳከመችበትን ሰዓት መልሳ ወደ ድራማ እንደማትገባ ያው መጀመሪያ በእርግጠኛ ነበርኩኝ፣ ውድ ቤተሰቦቼ። ስለዚህ አዲስ ነገር ሲኖር አምጥተን የምናሳውቃችሁ ይሆናል ማለት ነው እና

መረበሹ ተገቢ አይደለም እላችኋለሁ፣ ውድ ቤተሰቦቼ። ያቺ ግድን ግድግርም እንግዲህ የሆነች ቦርጫም ሴት መታ ያው የሄርሜላ እህት ነኝ አብርሃምና ወዶና ፈቅዶ ነው የሚያደርገው ይሄ ነገር። ትዳር እያለው ትዳሩን ትቶ ሄርሜላ ፈቅዶ፣ ሄርሜላ ወዶ እየኖረ ነው። ምን አገባሽ ብላ እንግዲህ ሲበጣበጡ ነበረ። እና ትልቁም ትንሹም እንግዲህ በእነሱ ስም አልወርድም ብለዋል። በእነሱ ነው የሚሰራው። በቃ ሩታ ሳትወልድም ሩታ ወለደች ብሎም እንግዲህ በሬ ወለደ እኮ ነው የጀመረው ዩቱበር በጠቅላላ። ወይኒ በላቸው፣ አፈር ብሉ። ሰላሙኑልኝ